ይላል የአሪ ዞን እስልምና ምክር ቤት ሰብሳቢ አቶ ጀማል መሐመድ። የዘንድሮው የረመዳን በዓል ከወትሮው ለየት የሚያደርገው በሁሉም የከተማውና የዞኑ አካባቢዎች በሚገኙ መስጊዶች በሰላማዊ ሁኔታ እርስ በርስ በመተባበር እና በመተሳሰብ በጥሩ ሁኔታ ማሳለፋቸው እንደሆነ ገልጸው ህዝበ ሙስሊሙ በዓሉን ሲያከብር የተቸገሩ ወገኖችን በመርዳት መሆን እንዳለበት ተናግረዋል። በሰላማዊ ሁኔታ እርስ በርሳችን በመከባበርና በመተሳሰብ በጥሩ ኢባዳ ከማሳለፋችን ባሻገር ገና በሚወጡ ሀፊዝ ልጆቻችን ጭምር የጀህርና የተራዊ ሰላቶችን ሰግደን ስላጠናቀቅን አልሐምዱሊላሂ ማሻአላህ እንላለን። በዓሉን ስናሳልፍ ለተራቡት ያበላን ለተጠሙት ያጠጣን ለታረዙት ያለበስን ለተቸገሩት የረዳን በደስታ ልናሳልፍ ይባል። የአሪዞን ዋና አስተዳዳሪ አቶ አብርሃ አታ እንደገለጹት የዞኑ ዋና ከተማ ጂንካ የብዙ ብሔረሰቦች፣ ሃይማኖቶችና ማንነቶች መናኸሪያ ትንሿ ኢትዮጵያ በመባል የምትታወቅ ውብ ከተማ በመሆኗ ዛሬ የ1446ኛውን የኢድ አልፈጥር በዓል እንዲህ በአማረ ሁኔታ በአንድነት ተሰባስበን ስናከብር በአንድነት እንዲጎለብት አብረው በመረዳዳት የሚሰራው ስራ ለሌላው አርአያ ስለሆነ ተጠናክሮ መቀጠ እንቀጠላለንበት ብለዋል። ሃይማኖታዊ ስርዓቶቻችን ስንፈጽም የታረዙትን በማብላት በማጠጣት በመርዳት የሙስሊሙ ማህበረሰብ ለሌላው አርአያ ነው። ይህ በደንብ ተጠናክሮ መቀጠል አለበት። የጅንካ ከተማ ከንቲባ አቶ ሲሳይ ጋልሺ በበኩላቸው ሙስሊሙ ማህበረሰብ በእንዲህ አይነት መልክ አምራችሁ ተውባችሁ በአንድነት በችግርም በደስታም ለሰላሙም ሆነ ለልማቱ በጋራ ሲውሉ ደስ እንደሚል ገልጸዋል። የሙስሊሙ ማህበረሰብ ከኦርቶዶክሱ ከፕሮቴስታንቱ ጋር በችግርም በደስታም በጋራ ወጥቶ በጋራ ሲያከብሩ ደስ ይላል። በጋራ ሲውሉ ደስ ይላል በጋራ ሲያለሙ ደስ ይላል። ለሰላሙም ለሊማቱም በአንድ ላይ ሲትሆኑ በጣም ደስ ይላል። የእምነቱ ተከታዮች በሰጡት አስተያየት የረመዳንን ጾም በየመስጊዱ አላህን በመገዛትና በመታዘዝ በጸሎት በሶላትና በሰደቃ እርስ በርስ በመረዳዳትና በመተጋገዝ ከዚህ ቀደም ከነበሩ ጊዜያት በተለየ መልኩ የረመዳንን ጾም እንዳሳለፉ ገልጸዋል። የዘንድሮ እኔ ለየት ይላል ብዬ ነው የማስበው። ምክንያቱም ከበፊቱ ትንሽ ለየት ባለ መልኩ ይሄ መተዛዘን ያለው ደግሞ ለሌለው ያለውን የማካፈል ሁኔታ በደንብ ጨመር ባለመልኩና እንደዚሁም መስጂዶች በደንብ ሞልተው አላህን በመገዛትና በመታዘዝ በደንብ በመተዛዘን ላይ የተሳሰረና ለየት ያለ ነው ብዬ ነው የማስበው። ቢስሚላህ ረመዳኑ እንደ ቁርአኑ ትእዛዝ ቀኑን በጾሙ ማታ በሰላቱ በቁርአኑ በሰደቃው ደሃውን እያለበሰ እያበላን ዛሬ ኢደል ፍጥር ደርሰናል። ኢደል ፍጥሩ ላይ ዘካተል ፍጥር የሚል አለ። በየቤተሰቡ በብዛት ይሰጣል። ሌላው የእምነት አካል ሙስሊሙን ይቀደም ብሎ እስከ መጋበዝ የሚደርስ መጥፎም ነገር ሲሆን ደግሞ አብረውን የሚጋፈጡ በሁሉ ነገር በመልካሙም ጊዜ በመጥፎም ጊዜ አብረውን ያሉ ጥሩ የሆነ መከባበር ያለበት አካባቢ ነው ብዬ አስባለሁ። በመጨረሻ እንኳን አደረሳችሁም ለው መላው የዓለማትን ሙስሊም ሴትንም ወንድንም ህጻናት ትልቅ ሳለል ሁሉንም የዓለም ሙስሊም እንኳን ለዒድ አልፈጥር 1446ኛው ዓመት ልሂጅራ አደረሳችሁ አደረሰን።